የኪራና የጽናት ፈተና እንደቀጠለ ነው። እንደኔ እንደኔ ጽናት በጣም አብዝተዋለች። ኪራ እየተሰቃየ ያለው በእሷ ምክንያት ነው። አዲሷ ልጅ ደግሞ ጠጋ ጠጋ እያለች ነው ከኪራ ጋር። ግን ደግሞ እንደ ቤቲ ወይም ደግሞ እንደ ሶሲ አይደለችም። አስተዋይና መልካም ልጅ ናት። እያንዳንዱን ነገር የምታደርገው በፈጣሪዋ አስጠግታ ነው። በፍቅር እንደተጎዳችም ለኪራ ነገረችው። ኪራ ደግሞ ሁሉም ሰው የራሱ የሆነ ስብራት አለው አለ። እናም የቀድሞ ፍቅረኛ ቪዲዮ እንደነበረ እንዲሁም ደግሞ ለሌላ ሰው በሚዲያ ላይ ትምህርት ቤት እንዲለቀቅ ተደረገባት ያነ ሁሉ አጫወተችው። ለአባት የነገርኩት ግን ደግሞ በተግባሬ ቢናደድብኝ ነገር ግን ምንም አላለኝም። እናም ወንዳ ወንድ ተግባር አስተምሮ አሳደገኝ አለች። በትህትና የተሞላ ልጅ ናት። ኪራ ደግሞ በጽናት ምክንያት እንግዲህ ከቤት ውቶ በጣም እየጠጣ ነው። በእርግጥ የኪራ ጸባይ ችግሮች ሲገጥሙት በመጠጥ መደበቅ ነው። የዛሬው ግን ይለያል። እናም የወንሹን ነገሬ ብሎም ጠየቃት። እሷ ግን ልትነግረው ፍቃደኛ አልደለችም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ እንዴት ሰላማችሁ ይብዛልኝ ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ ዛሬ ጽናት ከባለፈው የቀጠለ ይዘመተናል ጽናትና ኪራ መለያየት የለባቸውም ብዬ ነው ማስበው እየተዋደዱ መለያየት እንደገና ብዙ መስዋዕትነት የሚያስከፍልና ዋጋ የሚያስከፍል ነው እናም ጽናትን ከራሷ በላይ ታፈቅረዋለች። ኪራም ከራሱ በላይ ያፈቅራታል። እናም በሚያፈቅሩት ሰው አልፈልግህም መባል በጣም ያሳምማል። እንግዲህ ኪራ ጽናት አልፈልግህም ስትለው የተሰማው ስሜት በጣም ከባድ ነው። የሆነችውን ነገር ሲጠይቃትም ልትናገር አልቻለችም። ግን ደግሞ ቅናቷ እንዳለ ነው። እናም ከዝምታ ብዛት ሌላ ችግር እንጂ የሚቀንስ ነገር የለም። አሁን ጽናት ችግሯን አውጥታ ባለመናገሯ ኪራ የሚበልጥ እየተጎዳና ይሄ ውስጧን ውሸቷን እንደሆነ የሆነ ያስገደዳን ነገር እንዳለ ተረድቷል። ግን ደግሞ ራስን ውሸቷን ነው እያልካታ ጽናና እዋክህን ስትለው እና ምንድን ነው ሲላትም አልፈልግህም፣ በቃኝ፣ ለአንተ ምንም አይነት ስሜት የለኝም አለችው። ከዚህ በኋላ ወድጄ አፍቅሬህ ሳይሆን ስሜት ነበረ። ስለዚህ አሁን ላይ ደግሞ ያ ስሜት ጠፍቷል አለች። ለናሆሚም እንደዛ ብላ ነገረችው። ናሆሜ ግራ ተጋባ። ኪራ ግን ያንችን ማንነት በጣም አቀዋለሁ፣ እንዳንቺ እንደ ሌሎቹ አይደለም የሆነ ነገር ይዞች ነው ነው ያላት። እሷ ግን እንደሱ አይደለም አለች። ጠጥቶ መጥቶ። ሳሎን ትጠብቀዋለች ምን ሆነ እያለች ትደውላለች እሱ ደግሞ ጽናቴ ለምን እንደዚያ ያደረግሽኝ ምን በድዬሽ ነው ቢያንስ የበደልኩሽን በደል ንገሪኝ ይላል መጠጥ ቤት ሆኖ ስትደውልለት እኔን አልፈልግህም እያልሽ ልቤን እየሰባበርሽ ልቤን እያደማሽ የት ነህ ብሎ መደወል ምናመጣው እያለ ነበረ ከዛም መጥቶ በር ላይ ጠበቀችው ለምንድን ነው ለምን ትጠብቅኛለሽ ለምን ለኔ ማሰብ ትጀምሪያለሽ? በቃ ከጠላሽኝ ሁሉንም ነገር ርቀሽ ጥልኝ አላት። እኔ ጠልቼ አይደለም ማንንም መጥላትም አልፈልግም። እናም ደግሞ ስራዬን እየሰራሁ ነው አለችው። ምንድን ነው ስራሽ አላት። ስራዬ ማዝ ቤት እስካለሁ ድረስ በቃ በሩን ልከፍትል ብዬ ነው የቆየሁት አለችው። ከዛም ማልቀስ ጀመረ። እያለቀስክ ነው እንዴ አለችው። ከዛ እቅፍ አድርጋ ይዛ አብራ አለቀሰች። እሱም አለቀሰ። ከዛም በቃ ሽጅልኝ አብረሽኝ ወይም ደግሞ የተፈጠረውን ችግር የማትናገሪ ከሆነ ሄጅልኝ አላት። አሁን ገና መጣ እየድሮኪራ ኪራ አለች። ከዛም እንደዚህ እንደሆነ ያደረግሽኝ ራስሽ ነሽ ጽናቴ፣ በቃ ሂጅሌ ብሎ ጮኸባት። እሷ ምሽ ብላ ወታ ሂደች። ለመሩ ደግሞ ምንም ነገር አትናገርም። ጸጥ ነው የምትለው። መሩ ግራ ተጋባች። ሌላ ጽናት ሆነች አሁን። ኪራ ምንም ጥፋት እንደሌለበት ሁላቸውም ያውቃሉ። እናም ደግሞ ሌላ ፕሮሰስ ጀመረች፣ አረብ ሀገር የሚሄደውን እውነት። የአባቷ ነገር አሳስባትም አይደለም። አባቷን ይቅርና የአሳሰባት የኪራ እናት መታመም ነው። ግን ደግሞ በዝምታ እሷን ቢያገባትም ይደሰታሉ እንጂ ሌላ ነገር አያደርጉም። እናም ጽናት ብቻዋን ሆና በምታለቅስበት ሰዓት ኪራ ሄደ። ከዛ ጽናቴ፣ ምን ነሽ ነው አላት። ምንም አለችና ፊቷን አዞረችበት። አይኔ ውስጥ አቧራ ገብቶ ነው ክላሳ ጸዳ አለችው። እንዴ የትኛው አቧራ ምን ሆነሽ ነው? ንገሪኝ አላት። እሷም ምንም አልሆንኩም እኮ አለች። ምን ሆነሽ ነው? ንገሪኝ እንደዚህ የምትሆኝበት ምክንያት እውነትን፣ እኔን ጠልተሽኛል፣ እኔን አትፈልግኝም አላት። አልጠላውም እኔ ሰው አልጠላም በቃ አለችው። እሺ እና ምን ነሽ ነው? አላት ኪራ። ምንም አልሆንኩም በቃ ተወኝ አለችው። እንደ እየተዋደዱ ተወይ፣ መለያየት በጣም ይከብዳል። እንደምትወችኝ ያውቃለሁ። ያንቺን ማንነት በደንብ አውቃለሁ። አንቺ ደሌሎች ውስጥ ለየት ያልሰው ነሽ። ራስ ወዳድም አይደለሽ። ስለዚህ የወሹን በሙሉ ንገሪኝ አላት። የምትወደይ ከሆነ ተወይ በቃ ራቀኝ። እኔ አልፈልግም፣ ለአንተ ያለኝ ስሜት ምንም ነገር የለም አለችው። ምን አለ በቃ ለሄደ የቆመን ልብ አታስቆመው፣ ትርፉ ድካም ነው እባክህን፣ ስትለው ውሳኔሽ እንደዛ ነው? እንደዛ ከሆነ ውሳኔሽን አከብርልሻለሁ ብሎ ጥሏት ወጣ። ከዚያም ተመልሶ ወደ ቤት አልመጣም። ሲቀጥል እንግዲህ ሀሴት ያው ሲከፋት የምታደርገውን ነገሮች ለኪራ ዘርዝራላታለች ከዛ ሁሉም ደግሞ እና ሲደብራት ሁሉም ደግሞ የሚስማሙ ናቸው። የመጀመሪያው ስፖርት መስራት እንደሆነም ነገረችው። እንዲሁም ደግሞ መጽሐፍ ማንበብ መጽሐፍ ማንበብ ይበልጥ ያስደብረኛል አላት። ከዛም መጽሐፍ ማንበቡ ሳይሆን የመጽሐፍ ምርጫ ነው የሚያስደብረ አለችው። ሁለተኛው ምርጫ ደግሞ በቃ ስፖርት መስራት እንደሆነ ነገረችው። ሶስት ምርጫ ሰጠችው። ሁሉም ደስ ይላል ከመጽሐፉ ውጭ። እናም በትምህርት ቤት ላይፏ እንዳለም ነገረችው። በጣም አዘነ። ያለወትሯዋ አድርጋ የሚያታቀውን ነገር ላይብረሪ እያነበበች የምታቀውን ልጅ ግዴታ እሱን ለማስደሰት ስትል የሆነ ፕሮግራም ከልቢው ቦታ ሄዱ። እናም ለሱ ብላ ጠጥታ የማታቀውን ተግባር ጠጣች። ከዛም እሱን ስትስመውና ከሱ ጋር ብዙ ጨዋታ ስታሳልፍ ቪዲዮ ተቀርጾ ነበረ። ያ ቪዲዮ ይፖሰታል ብሎ አሳያት። እሱን በጣም አፈቅረውና ወደው ነበር። ከዛ ወደ መጥቼ ለሻምበል ነገርኩት። ሻምበል በድርጊቴ ቢናደድብኝም ግን ያን ያክል አልተቆጣኝ እናም ከዛ በኋላ ወንዶችን ለመቅረብ እፈራለሁ በቃ ምንም መስሎ አይታየኝም አለችው። በጣም አዘነ ኪራ። ከልምዷም አካፈለችው? እንግዲህ አሁን ደግሞ ጽናት ጋር ሄደች። ጽናት ምንድን ነው እቅድሽ አለቻት። እንቅልፍ ኪራ አልመጣም አለች። ተኝቷል ልቀስቅሳ አለቻት። አይ አምሽቶ ስለመጣ አትቀስቀሹ ይተኛ አለቻት። እሺ ስንሳ ነው ከደቂቃ አለቻት። እንዴ እኔ እኮ ነበርኩኝ እና እንቅልፍሽን በቅር አለቻት። ግድ ነው ማንኛውም ነገር በቅድ መሆን አለበት አለች። ያንቺ ቅድ ምንድን ነው አለቻት? ማለት የእኔ ቅድ ዶክተር መሆን ለምን አባቴን ደረቅ ሳላለበት እሱን አክሚ ነጻ ለማድረግ አለቻት። አባትሽን ትወጇዋለሽ አለች? በጣም ያለሱ ማንም የለኝም አለች። በጣም ደስ ይላል። እኔም አባቴም በጣም ነው የምወደው አለች። እዚህ ቤት ደሞዝ ስራ መሰሪው ለምንድን ነው አለቻት? ሰርቼ ደሞዝ እንዲከፍሉኝ ከዛስ፣ ተግባር ላይ ላደርገው። አየሽ እያንዳንዱ ነገር በቅድ መማራት አለብሽ አለቻት። እንድርጊትሽ ተግባርሽ ደስ ብሎኛል አለይ ጽናትም። ከዛም ናኦሚ መጥቶ ደግሞ ጽናትን ጽናት ምንንሽ ነው እንደዚህ የተቀየርሽው ሲላትም፣ ምንም አልተቀየርኩም እባክህን ኪራ የለም አላት። በጧት ነው የወጣው፣ እኔ እንጃ። ግን ምንድን ነው የተፈጠረው? በመካከላችሁ ያለውን ነገር አላስተካከላችሁትም አይደል አላት አሁ እኔ እነሱ ለምንም። የምትወደው ከሆነ ጓደኛህን ከጎን ሆን። እኔ ለኪራ ምንም አይነት ስሜት የለኝም። አፍቅሬውታ ይሆን፣ ስሜታዊ ነበር ለካ። አሁን ያ ስሜት ጠፍቷል አለችው። ምን ጽናት፣ እያቀለድ ነው የምሬ ነው እያቀለድኩ አይደለም። ስለዚህ የራሱን ህይወት እንዲቀጥል ንገረው አለች። ከዛ ናኦሚም ወጣ። መሩ ይቅርታ ናኦሚ፣ ይቅርታ ተቀየርኩባቸው፣ አደለም ወደች፣ አደለም ተቸግሬ ነው እያለች ሳሎን ብቻዋን ማውራት ጀመረች። ሀሴት መጣችና ምን እያልሽ ነው? ብቻችን እያወራች ለእናቱ ስል እያልሽ ነው አለቻት። ከዛም አይ ጆሮሽ ነው ብላ ጥላት ሄደች። እኔም እንደሷ ልተውን ብላ አባቷ የምናገሯትን ቃላቶች መተወን ጀመረች። ሀሴት መሩ ሰማቻት። ከዛም በጣም ደስ የሚል አንድ በት ሁለቱም ተገናኙ፣ ተግባቡ፣ በጣም አመሰግናለሁ ተባባሉ። ጽናት እንግዲህ በጣም ደብሯት እያለቅሰኝ ነበረ። አንቺ ልጅ ምንነሻል? ኪራ አልመጣም አለቻት። አዎ እሺ እስከ ዛሬ እናምናቆጫሽ እናወጥቼ ልፈልገው አለች። እስከ ዛሬ ሳሎን ወጥተሽ ስፈልገው አልነበር ነበር አለች። እሱ ቀርቷል አለች። ጽኑ ምንድን ነው የሆንሽው ንገረኝ? አለቻት። ምንም ከዛም በቃይስ የሆንሽውን ነገር አትናገሪም። የኔ ጓደኝነት አጠራጥሮሻል። የኔን ጓደኝነት አትፈልጊውም። አይደለም አለቻት መሩ። እንደዛ አይደለም። የአንቺ ጓደኝነት ለየት ያለ ነው አለች። በፍጹም አይደለም። ጽኑ በቃ ተይኝ፣ እኔና አንቺ ጓደኛሞች አይደለንም ከዚህ በኋላ አለቻት። አረ በፈጠረሽ መሩ ተረጅኝ አለች። ከዛም ካልነገርሽኝ አለቻት። እሺ በቃ ልንገርሽ፣ ግን ይሄን አድርጊ ብለሽ እንዳታስገድድኝ አይቻልም አለች። ልስማውና ወስናለሁ አለች። በፍጹም አለቻት። አይ እንግዲህ ከዛም ለመሩ ሁሉንም ነገር ነገረቻት። አሁን መሩ መፍትሄ የምታገኝ ይመስለኛል። ቻናሉን ሰብስክራይብ እያደረጋችሁ